ሰላም ሰላም እንዴናችሁ? እንደምን አረፍዳችሁ ውድ የኬጂጂ ፋሚሊ ኦፊሻል ተከታታዮች አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ግንዛቤ ለመፍጠር ነው። ግንዛቤ በወልቃየትና በራያ ጉዳይ ማለት ነው። ማለትም ኮሎኔል ደመቀ ዘውዱንና ፋኖን በተመለከተ ግልጽ የሆነ ማብራሪያ ለመስጠት ነው የመጣሁላችሁ ማለት ነው። ስለዚህ አሁን በአንዳንድ ይህ በጠላቶች ወሬ ነው እንትን የሚነዘው። ስለዚህ ኮሎኔል ደመቀ ዘውዱ ክዶናል፣ ከብልጽግና ጋር ነው እየሰራ ያለው ምናምን የሚባል ወሬ አለ። ይህ በዘመነ ካሴ አልተባለም፣ በአርበኛ መሳፍንት አልተባለም፣ በሳሙኤል ባለድር አልተባለም፣ በአርበኛ ሀብቴ ወልዴ አልተባለም፣ በምሬ ወዳጁ አልተባለም፣ በኢንጂነር ደሴ አልተባለም ወይም ደግሞ በጀነራል ተፈራማሙ አልተባለም። ስለዚህ ይህ በፋኖች ደረጃ ይህ አሉባልታ ነው። ይህ ፋኖችን ከወልቃይት ጋር ከወልቃይት አማራ ጋር ከራእይ አማራ ጋር ለመነጠል የሚደረግ ሴራ ነው። ይህ ወሬ የሚስተጋባው ደግሞ በብልጽግና ተከፋዮች አክቲቪስቶች ነው ማለት ነው። ስለዚህ ወልቃይት ላይ ፋኖ ላይ የሚከፈት ዘመቻ አለ። ይህ ደግሞ የሚከፈተው ወልቃይት ላይ እንግዲህ መከላከያ እንዳለ ይታወቃል ፋኖ የወልቃይቴዎች የወልቃይት ተከዜ ዘብን ልብስ በመልበስ እንግዲህ ፋኖ ላይ ተኩስ የሚከፍት መከላከያ ፈጥረዋል ማለት ነው። ብልጽግና ነው። ስለዚህ በወልቃይት ዘብ ሳይሆን በ መከላከያ የወልቃይት ዘብን ዩኒፎርም በመልበስ ሁለቱን እርስ በርስ ለማጋጨት የሚደረግ ሴራ በብልጽግና የሚከፈት ነው ማለት ነው። ይህም ደግሞ ከፋኖ ወደ ወልቃይት ደግሞ የሚከፈትም አለ። ይህ ደግሞ በብር ተገዝቶ በብልጽግና ብር ተከፍሏቸው እንዲሁም ደግሞ ከነስክንድር ጋር የተባበሩ ኃይሎች ፋኖን የማይወክሉ ግን ፋኖን መስለው ፋኖንን ብለው እንግዲህ ሕዝቡን የሚዘርፉ ፋኖን ከወልቃይት ከነ ኮሎኔል ደመቀ ጋር ለማጋጨት እንግዲህ የሚከፍቷሉ ማለት ነው። በዚህ መንገድ ነው ሚዲያ ላይም በእነሱ ነው የሚስተጋባው። ስለዚህ ስለዚህ ወልቃይትና ራያ የአማራ ነው እንግዲህ እኛ ከባዴን ጋር ወደ ግጭት የገባ ነው ወልቃይትና ራያን የአማራን ጥቅም እና የአማራን አንድነት ማስጠበቅ ስላልቻለና ህዝቡን የስራ እድር መፍጠር ስላልቻለና ወደ ከፋ ጭቆና ስላስገባ እንጂ ባዴንን የተቃወም ነው የአዲግ በመሆኑና ብልጽግና በመሆኑ አይደለም ማለት ነው። የአማራን አንድነት ማስቀደም ባለመቻሉ ነው ማለት ነው። ስለዚህ ወልቃይትን እስካስጠበቅ ቀና የአማራ አድርጎን ስክንትንታል እስካለ ድረስ ብልጽግና የሚሆን ምንም ይሁን ኮሎኔል ዘውዱ ላይ የሚከፈት ዘመቻ መቆም አለበት ማለት ነው። ይህን በነ ዘመነ የሚታዘዝ አይደለም፣ በነ ምሬ ወዳጆ የሚታዘዝ አይደለም ማለት ነው። ይህ ትኩረት ተሰጥቶ ሊሰራ ይገባል። ሌላው ደግሞ ምንድነው? አሁን የዓለም ሁኔታ የዓለም ሁኔታ እንግዲህ ስለ ወልቃይትና ስለ ራያ ያላቸው ግንዛቤ ይታወቃል። ስለዚህ አሁን ኮሎኔል ደመቀ በያዘው መንገድ የሚፈታ ነገር ነው ማለት ነው። የሚፈታ መንገድ የያዘበት መንገድ በጣም ትክክል ነው። ትክክል ነው። ከአለም የዓለምን ፖለቲካ መጀመሪያ ማስረዳት ይቀርማል ማለት ነው። ያንን ካስረዳ በኋላ ምናልባት እንግዲህ እኛ መግባት ያለብን በ ብልጽግና አሳልፎ ለህዋት መስጠት ረገና ህዋት ጦርነት መክፈት ከቻለ እና ለህዋት አሳልፎ የሚሰጥ ኃይል ካለ ነው እንጂ ያንን ማለት ያለብን። አሁን ስራውን እየሰራ ነው። ኮሎኔል ደመቀ ጋ ምንም ሰጣገባ መግባት የለም። አይኖርምም። ሌላው ደግሞ እሱ የሚያዋጣውን እየሰራ ነው። ለአማራ እስከሰራ ድረስ ብልጽግና የሚሆን ለብልጽግናዎችን ቢያንቆለጳጵስም ምንም ማለት አያስፈልግም ማለት ነው። ምክንያቱም የወልቃይትን እና የአማራን ጥቅም ማስከበር እስከቻለ ድረስ ማለት ነው። ነገር ግን እሱም በፋኖ ትግዳይ ጣልቃ መግባት የለበትም። ፋኖም በም በኮሎኔል ደመቀ ጉዳይ ጣልቃ መግባት የለበትም። ስለዚህ ጎን ለጎን መሄድ ባይችል እንኳን እንግዲህ ጊዜው እስኪደርስ በዚሁ ራስን በቻለ ሁኔታ ብልጽግና የያዘው ኮሎኔል ደመቀን ከፋኖ በመነጠል ለብቻው ህዋትን ለብቻው ምን አገባን የሚል አማራ እንዲፈጠር፣ ስለ ወልቃይትና ስለ ራያ ምን አገባን የሚል አማራ እንዲፈጠር ና ብቻውን በጦርነት በመክፈተ እንግዲህ ለህዋት አሳልፈው የመስጠት ሴራ ነው እየሰሩ ያሉት፣ እና ከዚህ መጠንቀቅ አለብን ማለት ነው።